ሞተር ብስክሌት የሰረቀ ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ረዳት ሳጅን አለም ልጅ አለም ተጠርጣሪው ወንጀሉን ፈጽሟል የተባለው በቂርቆስ ክፍለ ከተማ ወረዳ አራት ጎተራ የጋራ መኖሪያ ቤቶች ግቢ ውስጥ በሌሊቱ ክፍለ ጊዜ ነው። የጎተራ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጂን አማለዱቤ እንደገለጹት ተጠርጣሪው የጋራ መኖሪያ ቤቶች ግቢ ውስጥ በመግባት በኤሌክትሪክ ኃይል የምትሰራ ሞተር ብስክሌት ሰርቆ ሲንቀሳቀስ በመደበኛ ስራ ላይ በነበሩ የወንጀል መከላከል የፖሊስ አባላት ጥርጣሬ ተይዞ ምርመራ እየተጣራበት ይገኛል ብለዋል። በወቅቱ የግል ተበዳይ ንብረት የሆነች በኤሌክትሪክ ቻርጅ የምትሰራ የዋጋ ግምቷ መቶ ሀምሳ ሺህ ብር የምታወጣ ተጠርጣሪው ከቆመችበት እንደተቆለፈች እየገፋ ሲሄድ ፖሊሶችም ተጠራጥረው ከያዙ በኋላ ወደ ጣቢያ ይዘው በሚመጡበት ሰዓት ተጠርጣሪው ያው ከቆመችበት ሰርቆ እንደወሰደ ና እኛም በወቅቱ ባገኘ ነው የሰነድ ና የሰው ማስረጃ አጣርተን አሁን በምርመራ ላይ ነው ያለ ነው። በጋራ መኖሪያ ቤቶች አካባቢ የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል የጥበቃ ስራዎችን ማጠናከር እንደሚገባ ወንጀል መርማሪው ገልጸው፣ ወንጀልን ለመከላከል ህብረተሰቡ ከፖሊስ ጋር በጋራ በመሆን እያደረገ ያለውን ተሳትፎ አጠናክሮ መቀጠል ይገባል ብለዋል።